በአዳምና በሔዋን ምክንያት የሚጠየቅ አንድም ሰው የለም። ክርስቶስ በመስቀል ላይ ከሰማይ ዝቅ ከምድር ከፍ ብሎ የአዳምና የሔዋንን ኃጢአት ስለደመሰሰው አዳም ከነልጅ ልጆቹ ከቀደመው የውርስ ኃጢአት ከቀደመው በደል ነፃ ወጥቷል። አዳምም ልጆቹም የልጅ ልጆቹም ነፃ ወጥተዋል። በጸጋው ድነዋል የተባለው አዳምና ሔዋን በድለውት ወደ ዓለም ስለመጣው ኃጢት። ነገር ግን አለ ቅዱስ ጳውሎስ። ጥቅሱን አለማንበብ ነው እንጂ እኮ እዛው ላይ የሚገርማቸው ነገር ከታች ወረድ ብለው ምን ይላል? ቁጥር አምስት ላይ ወረድ ብለው ይህም ይላል በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመታው ነው። ይህም ጽርቁን ያሳይ ዘንድ ነው ይላል። በፊት የተደረገውን በአዳምና በሔዋን ምክንያት የተደረገውን ኃጢያት ይመታ ዘንድ ነው መቶታል ይላል ከታች። ስለዚህ በጸጋው ድነናል የሚለው ለማን ነው? በአዳምና በሔዋን ኃጢያት ወደዚህ ዓለም ስለመጣው ሞት ነው። በጸጋው ድነናል አሁን ማንኛውም ክርስቲያን መላው ያ ብልጽግና በህይወት ኃጢያት አይጠየቅም። የሚጠየቀው በግል ኃጢአቱ ነው። በግል ኃጢአቱ ነው። ይሄንን ቅዱስ ጳውሎስ እንዲህ ይላል። ቅድም በጸጋው ድንናል ድንናል እንዳላለ ሁሉ ገላትያ 5 16 ላይ ነገር ግን ይላል በመንፈስ ተመላለሱ የስጋን ምኞት ከቶ አትፈጽሙ። የስጋን ምኞት የተገለጠ ነው፣ ዝሙት፣ ሟርት ጥል፣ ክርክር፣ ዘረኝነት፣ መናፍቅነት፣ አድማ፣ መለያየ፣ ጥንቆላ፣ ጨሌ፣ አስማት እነዚህን ዘረዘራቸው። የተገለጠ ነው። ይሄንን የሚያደርጉዋል የእግዚአብሔርን መንግስት አይወርሱም አለ። ተግባባል? አሁን አሳቤን ያዙኝ። ከላይ በጸጋው ድናን ላለው ስለ ምንድን ነው? ስለ ውርስ ኃጢአት፣ በአዳም ኃጢአት ምክንያት ወደ ዓለም ስለገባው ነው። አሁን ደግሞ የእግዚአብሔርን መንግስት አይወርሱም ያለው እነማንን ነው? በፀጋው ከዳን በኋላ ኃጢአት ለምንሰራ ሰዎች፣ ዛሬ ስለምንፈጽመው ስለግል ግን ኃጢአት የእግዚአብሔርን መንግሥት መንግስት አትወሱም፣ ተብለናል። አሁን ሁሉም ሰው የሚጠየቀው በአዳም ኃጢአት ነው ወይስ በግል ኃጢአት? አልሰማሁም። የምንጠየቀው በምንድን ነው?